ወላጆችሽ ወይም ያመጣሽ መክተብ ስነስርዓት የሚባል ነገር አላስተማረሽም እንዴ ብላ ሆችብኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም ብያለሁ እንዴት ናችሁ? እኔ ያለሁ አልহামዱሊላህ ሜም ሸቃሊት ነኝ ዛሬ በአዲስ ሲዶ መጥቻለሁ አብራችሁን ቆዩ ለቻናሉም አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ ወደ ቤተሰቦች ያገር የልጆች ዛሬ ደግሞ እኛን የተመለከተ አንድ ቪዲዮ ወሳይ ቪዲዮ መጥቻ መጥቻለሁና በደንብ በሰሙት እስከ መጨረሻ። እናንተም ደግሞ ሀሳብ አስተያየታችሁን ወይንም ደግሞ ያላችሁበትን ሁኔታ ኮመንት ላይ አስቀምጡልኝ ማለት ነው። እንግዲህ ቀደም ሲል መግቢያ ላይ መዳምን እንደሰማችኋል በጣም ምርር ብላ ከአእሟ በላይ ስለሆነባት መፍትሄ አገኝ እንደው ብላ ወደ ሶሻል ሚዲያ ጉዳዩን ይዞ መታለች ማለት ነው። ጉዳዩ እንግዲህ እንደሰማቸዋት ስለ እንቁላልና ስለ ሰራተኞች ነው ማለት ነው። የበናት አና አንዲ ሙሽክላ ሰራተኞች ብላ ነው የጀመረችው ማለት ነው። ይሄ እንቁላል ግዞት ከትናንት በፊት ነው ወይም ከትናንት ወዲያ ነው። ዛሬ ሲከፍት ግን አንዲት እንቁላል ብቻ አገኘሁ። በጣም ተጀግር ያለው ኦቨር ኦቨር ኦቨር እያለ በጣም ምርር ብላ እንግዲህ ቪዲዮ ሰርታ ፖስት አድርጋ ነበር ማለት ነው። እንግዲህ የእሷ ጓደኞችም አረቦችም በቲክቶ በኮመንትም ደግሞ ሲመልሱላት የነበረው ነገር ነበር እንዳያችሁት። በመጀመሪያ ያገሬ ልጆች ፍሪጁ ሲጀመር ባዶ ነው ምንም ነገር የለውም ማለት ነው የነበረቻት ያቸው እንደመጣቸው እንቁላሏ ከነምኗ ሳትረተ ምናምን ተቀምጣለች ተበላች አለቀች። እና እዚያ ቤት ያሉ ሁለት ሰራተኞች ናቸው፣ አስቡት ያገሬ ልጆች። እና ዛሬ ጠዋት ስከፍተው ሀሰልት በስ ዋህድ ቤጥ እያለች ነው ማለት ነው። አንዲት እንቁላል ብቻ አገኘው ዛሬ ስከፍተው እና በጣም ተቸገርኩኝ። በሰራተኞች ዙሪያ እንደዚህ ብዬ እንዴት ልዝለቀው፣ ከአሜ በላ የሆነብኝ ኦቨር ምናምን እያለች እንግዲህ ሰምታችኋታል ማለት ነው። እንዳልኳችሁ ፍሬጁ ሌላ ነገር የለም ገባችሁ። ፍሪጅ ውስጥ የተለያየ ነገር ቢኖር ጅቡን ቢኖር ፉል ቢኖር ፈሶሊያ ቢኖር የተለያዩ ነገራቶች ቢኖሩ በየጊዜው ወይንም ሁሌ አንድ አይነት ምግብ ከሚበሉት የተለያየ ነገር ቢበሉ እሷም እንቁላሉ በአንዱ ባላለቀ ነበር ማለት ነው። እነዚህ ምስኪኖች ግን ይህን እንቁላል እኮ የሚበሉት እውነት ንምላችሁ ወላይ እየሰለቻቸው ግን አማራጭ ስላጡ ነው የሚበሉት። ገባችሁ? ለምብትል አይደለም እንቁላል ሲበዛ ሌላ ነገርም ይሰለቻል። የአረብ ሀገር እንቁላል ሲጀመር እንደኛ ሀገር እንቁላል ጣዕም የለውም። በጣም ነው የሚሰለቸው እኔ ዛሬ እንቁላል ከበለው ነገ ቁርሴ እንቁላል ቢብትኝ አልችልም። ወይም ደግሞ ቁርሴን እንቁላል በልቸከው ራፍ ላይ እንቁላል ቢብትኝ አልበላም። ወላሂ ከምሬ ነው የምላቸው። እና እነዚህ እህቶች ግን አማራጭ ስላጡ ከሚርበም ብለው በግድ የሚበሉት ነገር ነው። እንደዚያም በልተውም ደግሞ እነሱ በማውቁት መንገድ መታ እንግዲህ እንደዚህ የውጭቀቻቸው ነው ማለት ነው። ሽሮም ጉዳይ ሆኖ እንግዳ ይሸኛል ትል ነበራት ያለ ይዘንላት እና ማለት ነው። የሰው ቤት በጣም ከባድ ነው ያገሬ ልጆች እና በጣም ብዙ ነገር ይላሉ። በነገራችን ላይ የአረቦች ግሩፕ ላይ ገብታችሁ ብሰሙ ስለሰራተኛ ብዙ ነገር። አንዲት ሀብታም አለች ቱጃን የሚባል በእኛ ሀገር እንደዛና አራት ፊሊፒኖች አሉ ሁሌም ቁርስ የሚበሉት ትላለች አስራ ስድስት እንቁላል ነው የምትላቸው። ወላሂ አስራ ስድስት እንቁላል። ስለዚች መዳም እንዲሁም አንድ ጊዜ አውርቻችሁ ነበር። እሱ ምንድን ነው አንዲት ልጅ መታ ከሁለት ዓመት በላይ መስራት አልችልም ወይም መስራት አልፈልግም። እኔ የኮሌጅ ተማሪ ነኝ ቤተሰቦቼ ድሃ ሆነውብኝ እንጂ ትምህርት የመማር ነው የምፈልገው ለትምህርት የሚጨርስበት ብርታ ልገን የመጡ ብላ ስትላት የሁለት አመት ደሞዟን ሰታሸኝቻት ያልኳችሁ መዳም ማለት ነው። እሷ እና ሁል ጊዜ ምንትላለ ፊሊፒኖች አደርጉም አይባልም ያደርጋሉ። አስራ ስድስት እንቁላል አራቱ ለቁርስ ይበላሉ አለች ማለት ነው። እዚያ ጉርፕ ላይ ያወራሉ እና ብቻ ብዙ ጉዳ አለ እና እንደው እናንተ ጋር እንዴት ነው እስኪ ንገሩ። እንዳልኳችሁ ሌላ ምግብ ቢኖር እኮ ይሄን ነገር እኮ ባልበሉት ነገር ባልበሉት ነበር ደግሞ ልክ የተሟላ ቤት እንዳላት ሁሉ አለም አፈሯ ማለት ነው። አለም አፈሯ ይሄን ሰው ብላ ወደ ሚዲያ ይዞ መጣ። ምንም ነገር የለውም። ፍሪጅ እንቁላሏ ብቻ ናት ያለችው ሀሰል ትበስ ውሃዳ በጥ ውሽ እና ምን ይብሉ የሀገሬ ልጆች በዚህ አጋጣሚ ብሉ ሽ አትሰቀቁ፣ አትፍሩ። ያለችው እንትን በል ምን አገባችሁ። የማናት ሚስት አትባሉ፣ የማናት ልጅ አትባሉ። ነገ ጥላችሁ ስለምትሄዱ ለኮንትራት ጥራት ኑሮ ብቻ ሀራም ነገር አትስሩ እንጂ ወለህ እየራባችሁ ገና እነሱ ይሄን ይሉናል ብላችሁ ራብ እንዳትሞቱ እሺ ብሉ፣ ዝም ብላችሁ እንዴው በጣም ያሳዝናል። የሀገሬ ልጆች የራሷን የተለያየ ምግባን እያዘዝ እየበላች እነዚህ ድሆች ደግሞ መሄጃቸው እየሰለቻቸው አማራጭ ስላጡ ብቻ እጅ እጅ ያላቸው ቢሆን ለሚበሉ ነገር ደግሞ ወጥታ እንደዚህ አፏን ትከፍትባቸዋለች ማለት ነው። ሲጀመር ፍሪጇ ሙሉ ቢሆን እንዳልኳችሁ የተለያየ ነገር ቢኖር እኮ እነሱ እኮ ቀይረው ቢበሉ ይወዱ ነበር። ከዚህም ብሶ ደግሞ እንደዚህ እያሉ ካወራባቸዋል ረደም ብሎ ትናንትና አንዲት ልጅ ስታወራ የሰማትን እስኪ ላካፍላችሁ። በዚህ አጋጣሚ የምሰራበት ቤት ምግብ የለም አለች ማለት ነው። በጣም ይርበኛል አለች። ልጆቿን እያዘች እሷ እየወጣች ትበላለች አለች፣ ውጭ ማለት ነው። እና የሆነ ጊዜ በጣም ሲርበኝ ከአሚ በላይ ሲሆንብኝ እንዶሚ ሊሆም አልወድም አለች፣ ግን አማራጭ ሳጣ አለች፣ አንድ እንዶሚ ሰራሁና በልሁ አለች ማለት ነው። ከዛ ያን እንዶሚ ሰርቼ በልቼ እየሰራውም አልደረሰችብኝም፣ እየበለውም አልደረሰችብኝም ሰርቼ በልቼ ከጨረስኩ በኋላ ቆይታ መጣች፣ አለ እንዴት እንዳወቀችው አላውቅም አለች። ከዚያ ጠራችኝ፣ ና እንደውም ሰርተሽ በልተሻል እንደ ስትለኝ እኔም አው እርቦኝ ነበር ና ሰርቼ በለው ስላት፣ ከዚያ በኋላ በላሽ ው አንቺ ያመጣሽ ቢሮ ወይም ወላጆች ስነ ስርዓት የሚባል ነገር አላስተማሮች እንዲ ብላለችኝ። ያለ ምን ነው እማማ ጥፋት አጠፉ እንዲ ምናምን ስርዓት የሚባል ነገር አታውቅም እንዲ ብላ አመናጨቀችኛለች ማለት ነው። በዚያ ምክንያት ልጠፋ ከዚያ ቤት በቃ ራቡ ከአቅሜ በላይ ሲሆንብኝ ልጠፋ ወሰንኳን፣ እና ስጠፋ ታያስኳለች ማለት ነው። ስጠፋ ታያስኩና ለቢሮዎች ተደወላለኝ። ለቢሮ ሲደወል ለምንድን ነው ልጠፊ የፈለግሽው ስባላለኝ። በቃ ራበኛ አልቻልኩም፣ ራብ አለ ምግብ የለምና ልሞት ነው። ስለዚህ በዚህ ምክንያት ነው የምጠፋ ምናምን ስትል፣ ከዚያ ሰውዬው ጥሩ ሰው ስለነበረ ሴቷን አትክፏለች። ሰውዬው በጣም ጥሩ ሰው ነው ብላለች። እና እሱ አትጥፊ፣ በቃ ይሄ ብቻ ችግርሽ ከሆነ ከኔ ከአንዱ ዘመድ ቤት ወስጄ አስገባሻለሁ ብሎ ከዛ በኋላ ሰው ፈልጎ ጥሩ ሰው ከሚላቸው ሰዎች ወስዶ አስገቡኝ። ዛሬ ያን ሁሉ አልፎ ምግብ ጠግቢ ማድርበት ቤት ገቡ አልሐምዱሊላ። እና አንዳንዱ የተዛወሩ እንዲሁም ደግሞ ሶብር አድርጉ እያለ የሴት መክር ሰምቻ ነበር፣ ለእንዶሚ እንኳን ማለት ነው ሀገሬ ልጆች በየቤቱ በጣም ብዙ ጉዳለ። ግን የሀገሬ ልጆች እንዳልኳቸው ወላ አትፍሮሽ ብቻ ሌላ ሀራም የሆነ ነገር ወንጀር የሆነ ነገር አትስሩ እንጂ ምግብ በላችሁ ብሎ የፈለጉትን ነገር ቢሏችሁ እናንተ አይሰማችሁ። ለምን ካልበላችሁ መስራት አትችሉም። እንዲ፣ እራብ እኮ ክፉ ነው። የአገሬ ልጆች ራብ ክፉ ነው። ወላይ እንደ ራብ ያለ ክፉ ባላንገር አለ እንዴ? እንዴ አለ እንዴ? ሰው ብላ ስታወራ ደግሞ ባዶ ፍሪጅ ይዛ ለማፈሯ እሷ ቢዶን ቀርጻ ስላመጣችሁ ነው። ስለሷ ተሸማቀቅ ኩይ ማለት ነው። ልክ ጥሩ ነገር እንዳደረገች ሁሉ ቢያንስ እምላለሁ እንደው ገዝታ መታንቋን እሷ ወይ እንግዲህ፣ እኔ እኮ የአገሬ ልጆች ወይ እኮ ውሸቷን እኮ ሊሆን ይችላል ለፎሎ ብላ እኮ ሊሆን ይችላል። ወላይ ለፎሎ ብላ ሊሆን ይችላል። ሀሰልት በስዋህድ ቤት ኦቨር አላለችም። እንዲህ ያዩት ኮመንተሮች እራሱ እየታዘቧት ነበርና፣ ሌሽ ተላጃ ፋዲ ፋዲ ፋዲ እያሏት ነበር። ምነው ተላጃች ባዶ ሆነ እያሏት ነበር ማለት ነው። እሷ የተሻለ ኮመንት አገኛለሁ ስትል፣ እነሱ ግን እንዴ ምግብ ስለሌለ እኮ ነው አሏት። የራሷ ዜጎች ማለት ነው። በኮመንት ምግብ ስለሌለ እኮ ነው ማፊሽ የዳክል ተላጃ ተላጃ ፋዲ እያሉ እየጻፉላት ነበር ማለት ነው።